የሳምንቱ መጨረሻ ጨዋታዎች ይደረጋሉ። ነገ ይደረጋሉ። ከነገ በኋላ የሚደረጉ ጨዋታዎች አሉ። ገና ከወዲሁ በእንግሊዝ ፕሪሚየር ሊግ ማን ማለት ነው፣ ጀርመን ማየር ሚኒክ ኦግስበርግ አለው ዛሬ ምሽት ሶስት ሰዓት ከሰላሳ ላይ፣ በስፔን ደግሞ እንደዚሁ አራት ሰዓት ላይ ራዮ ቫሌካኖ ከኤስፓኞል አለ። በጣሊያን ሲሪ ኤ ዤኗ እና ኡድኔዜ ጨዋታቸውን ያደርጋሉ። ትላንትና በፕሪሚየር ሊጉ ቸልሲና ና ቶትናም ሆትስፐር የተገናኙበት ጨዋታ ተከናውኖ ነበረ። ይህንን ጨዋታ ቼልሲ አንድ ለዜሮ በሆነ ውጤት ነው ያሸነፈው። በሀምሳኛው ደቂቃ ላይ ኤንዞ ፈርናንዴዝ ነው ጎሉን ያስቆጠረው። ግን ከጨዋታው ጋራ በተያያዘ ደግሞ በጣም የተለያዩ አስተያየቶች ሲሰጡ ነበር። ለምሳሌ በቶትናም በኩል በሰባ አንደኛው ደቂቃ ላይ ሳር ጎል አስቆጥሮ ነበረ እና እሱ ጎል ካስቆጠረ በኋላ ጎሉ ተሽሯል እና በጣም ከፍተኛ ቅሬታ እንዳላቸው ነው አሰልጣኝ አንጂ ፖስቴ ኮግሎ ሲናገሩ የነበረው። በነገራችን ላይ በጣም የተቃወሟቸው ደጋፊዎቻቸው ሰውየው ላይ ተነስተውባቸዋል። አዎ በዛ ላይም ደግሞ ልክ እሱ ሳር ጎሉን ካስቆጠረም በኋላ እሳቸው ሰለብሬት አድርገው ነበር። ወደ ደጋፊዎቹ ዞረው መጀመሪያ እሱ ወደ ሜዳም ሲገባ ደጋፊዎቹ ደስተኛ አልነበሩም፣ እና ያን ደግሞ እሳቸው ቀይረው ያስገቡት ተጫዋች ጎል ሲያስቆጥር ሊፈጠር የሚችለውን ስሜት አስበው እና በዛ ሁኔታ ውስጥ እሳቸው ሰለብሬት ነው ያረኩት ነው እንጂ እነሱን ለማብሸቅ አይደለም። ነው ዩሲ የኔ ውሳኔ ልክ ነው፣ ውሳኔ ልክ ነው፣ ዝም ብላችሁ ነው የምታወሩት እንደ መባል ነው። ደጋፊዎቹ የቆጠሩት ልክ ነው፣ እንደዛ ነው። እሳቸው ደግሞ ኤኒ ፕሌየር ቢያገባ በዛ ሰዓት ላይ የቦሉ ወሳኝነት ነው ያስጨፈረኝ እንጂ አይደለው እንደዛ ነው። እሳቸው የጎሉ ወሳኝነት ነው ለቶትናም በጣም ትልቅ ነገር ነው የነበረው ጎሉ ቢጸድቅ ኖሮ በዛ ሂደት ነው ብለው አስተያየት ሰጥተዋል። ለማንኛውም ግን ቼልሲ ትናንትና እንደገና ወደ አራተኛ ደረጃ ላይ ተመልሷል። አሁን ቼልሲ ሀምሳ ሁለት ነጥብ ነው ያለው ማንችስተር ሲቲ ደግሞ ሀምሳ አንድ ነጥብ ነው ያለው። በማንችስተር ሲቲና በቼልሲ መካከል እንደዚሁም በኒውካስትል መካከል እንግዲህ የሚደረጉት ፉክክሮች ቀጣይ ይሆናሉ። በተለይም በዚህ በእንግሊዝ ፕሪሚየር ሊግ ላይ ትላንትናም በተወሰነ ደረጃ ለማንሳት የሞከርነው እስከ አራተኛ ደረጃ ድረስ ያለው ነገር ሻምፒየንስ ሊግና ቀጣይ ደግሞ የአውሮፓ መድረክ ተሳታፊነትን ለማረጋገጥ የሚደረገው ጥረትን በጣም የሚያሳዩ ጨዋታዎች ይከናወናሉ። በነገ የሚደረጉትን የእንግሊዝ ፕሪምየር ሊግ ጨዋታዎች ስናነሳ ስምንት ሰዓት ተኩል ላይ ኤቨርተን ከአርሰናል ጋራ የሚገናኝበት ጨዋታ ነው። ቀድመን የምንመለከተው ከዛ አስራ አንድ ሰዓት ላይ ሶስት ጨዋታዎች አሉ። ዌስትሃም ከበርንመዝ እንዲሁም ደግሞ ኤፕስዊች ታውን ከወልቨስ፣ ክሪስታል ፓላስ ከብራይተን የሚያደርጓቸው ጨዋታዎች ናቸው። ምሽት አንድ ሰዓት ተኩል ላይ አስቶን ቪላ ከኖቲንጋም ፎረስት ጋራ ጨዋታቸውን ያደርጋሉ። ይሄ በጣም ቆንጆ ጨዋታ ይሆናል ብዬ እገምታለሁ። ጥሩ ፍክክር ይደረግበታል ብለን የምንገምተው ነው። ማን የሚያሸንፍ ይመስልሻል? አስቶን ቪላ የሚያሸንፍ ይመስለኛል። እሺ ከዛ እሁድ ደግሞ በእንግሊዝ ፕሪምየር ሊግ ላይ የሚደረጉ አራት ጨዋታዎች አሉ። ሶስቱ አስር ሰዓት ላይ የሚደረጉ ናቸው። ቶትናም ሆትስፐር ከሳውዝሃምፕተን፣ ፉልሃም ከሊቨርፑል፣ ብሬንትፎርድ ከቼልሲ አስር ሰዓት ላይ ጨዋታቸውን ካደረጉ በኋላ አስራ ሁለት ሰዓት ተኩል ላይ ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር የሚገናኙበት ደርቢ ያጓጓል። አሁ እኔ ያጓጓኛል። እውነት አሁን በቃ እኔ ክለቦቹ ያሉበትን ወቅታዊ ሁኔታ ብቻ ግምት ውስጥ ከተን የምንከታተለው ጨዋታ ነው ብዬ አላስብም። ሁለቱምን ከግምት እናስገባል። ሁለቱ ላለመሸናነፍ የሚያደርጉት ጥረት በጣም ከፍተኛ ነው ብዬ ነው ማስበው። እኔ ማንቸስተር ዩናይትድም በማንቸስተር ሲቲ ላለመሸነፍ ምንም አይነት የውድድር አመት ይኖረው፣ ማንቸስተር ሲቲም ደግሞ የበላይ ለመሆን የሚያደርጉት ጥረት ይኖራል በየትኛውም ጨዋታ ላይ ቢሆን እና በዛ ሂደት ውስጥ ደግሞ ካየ ነው በጨዋታው ላይ ያላቸውን ነገር ለመስጠት ተጫዋቾቹ ሙሉ ለሙሉ ፈቃደኛ ይሆናሉ ብዬ እገምታለሁ። እና ጥሩ ጨዋታ ጥሩ ፍክክር ይታይበታል ብዬ ነው የማስበው። እንዲሁ ዝም ብለን ያው ማንቸስተር ዩናይትድ አስራ ሶስተኛ ስለሆነ ማንቸስተር ሲቲ አምስተኛ ስለሆነ ብዙም ፋይዳ የለውም ብለን የምንተወ ጨዋታ ነው ብዬ አላስብ። አይ በእንትኑ ብቻ አታንሸዋ፣ የደረጃ ሰንጠረዥን ቁጥር ብቻ አታንሸዋ። አስራ ሶስተኛ የሆነው ማንቸስተር ዩናይትድ ውስጥ የሚታየው ድክመት ለዋንጫ መፎካከር ያቃተው በሚቀጥለው የውድድር ዓመት በቻምፒዮንስ ሊግ ስለመግባቱ እርግጠኛ ያልሆነው በአውሮፓ ቻምፒዮንስ ሊግም ላይ ከተጠበቀው በታች የሆነው ማንቸስተር ሲቲ ብለች ነው ማንሳት ያለብሽ። አዎ ብያለሁ እኮ አዎ ያልኩት ጥሩ የውድድር ዓመት ስለሌላቸው ሁለቱ አስራ ሶስተኛ ስለሆነና ያኛው ደግሞ ምናምነኛ ስለሆነ ምናም ብለን አይደለም። እዛ ውስጥ ያለው ድክመታቸው ነው ጉጉትን የሚቀንሰው እኮ ነው። ስለዚህ አሁን እንደዚህ ጨዋታ ብዙም እንትን የለም። አይ ቆይ፣ ጥያቄ ነው እኔ አመለካከትም አለ ብቻው፣ ግን ከጥያቄውን እነሳ ነው የማንችስተር ደርቢን ጓጉተን የምናይበት ምክንያት ካለ እዛ ላይ ንገሪኝ። የማይጓጓ ሰው ተሳስቷል ትያለሽ? እሺ፣ ወይም ጉጉት ቢቀንስበት ቢቀንስበት ተሳስቷል አልልም፣ ግን የማየት ፍላጎት እንዳይኖረን የሚያደርግ ጨዋታ ነው ብዬ ግን አላስብም። እኔ ጠብቄ ነው ማየው። አሁን ለምሳሌ አይ እሱ ነገር ነው። አይ ግን ባይሆንም እንኳን እንዲሁ እግር ኳስ የሚከታተል ሰው ባያልፈው የሚመርጠው ጨዋታ ይመስለኛል። እኔ በኢፌ ካፕም እንኳን እኮ ሲጫወቱ፣ በሌሎች ውድድሮችም ላይ እንኳን ሲገናኙ ሁለቱ ክለቦች ከታሪክም አንጻር ካየኸው የቅርብ ጊዜ ተቀናቃኝነትን መፈጠር እና የማንችስተር ሲቲ የበላይነትን በማንችስተር ዩናይትድ ላይ ከመውሰድ አንጻር ካየኸው በማንችስተር ዩናይትድ በኩል እኮ ያንን ነገር ለማስተካከል በየጊዜው ጥረት ይደረጋል። ጥረቱ ተሳክተዋል፣ አልተሳካም ሌላ ነገር ነው። ግን ጥረቱ አለ ምና ያ ደግሞ የሚያሳየው በጨዋታው ላይ ጥሩ እንቅስቃሴ እንዲኖር እንደሚኖር ነው ብዬ ነው የማስበው። እሺ አሁን እንደዚህ አድርገን እናስበው። ልክ ነው፣ ግን አንዳንዴ መሬት ላይ ያለውንም ነገር ለምሳሌ ለተጫዋቾቹ ትርጉም አለው፣ ለደጋፊዎቹ ትርጉም አለው ምናምን ያልሽው ልክ ነው። ማንችስተር ዩናይትድን የሚደግፉ ሰዎች ሁሌ ማንችስተር ሲቲን ቡድናቸው ቢያሸንፍላቸው ደስ ይላቸዋል። የሲቲ ደጋፊዎች በማንችስተር ዩናይትድ ላይ የሚመዘገብ ድል የደስታቸው ምንጭ መሆኑን ይቀጥላል። እሱን ሚስ አናደርገውም፣ እሱን ስተን አናቅም። ግን በሊጉ ላይ የሚኖረው ፋይዳ የማንችስተር ዩናይትድ መዳከም የዘንድሮ የውድድር ዓመት አይደለም። ለምሳሌ የማንችስተር ዩናይትድ እና የማንችስተር ሲቲ ጨዋታ ለመጨረሻ ጊዜ የፕሪሚየር ሊጉን ዋንጫ ከመወሰን አንፃር ፋይዳ የነበረው እኮ የዛሬ 13 ዓመት የ13 ዓመት በፊት ያደረጉት ጨዋታ ነው። የፕሪሚየር ሊጉን ዋንጫ ማን ያነሳ ይሆን እያልን የማንችስተር ደርቢን ጨዋታ ያየነው እኮ ሳምሪ ከዛ በወዲህ ያለውን እንደዛ ለማየት እድል አላገኘን። ያኔ ማለት ማንቸስተር ሲቲ የፕሪሚየር ሊጉን ዋንጫ ለመጀመሪያ ጊዜ ያሸነፈበት በማንቸስተር ደርቢ ላይ ቬሴን ኮምፓኒ ለማንቸስተር ሲቲ ጎል አስቆጥሮ አንድ ለዜሮ በሆነ ውጤት ያሸነፈበት፣ በሌላ አነጋገር ደግሞ መጨረሻ ላይ የኪዩፒአር እና የሲቲ ጨዋታ ላይ አጉሮ በቀደም ስናነሳው የነበረውን ጎል ያስቆጠረበት ጊዜ ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ማነው ዋንጫውን የሚያነሳው ምናምን የሚል ጥያቄ ውስጥ ገብተን የማንቸስተር ደርቢን የጠበቅንበት እኮ ነው። ከነዚያ አስራ ሦስት ዓመታት በኋላ ማንቸስተር ሲቲ፣ ማንቸስተር ዩናይትድም በዋንጫ ማንሳት ተስፋ ውስጥ የሚገኙ ቡድኖች ሆነው ተጫውተው አያውቁ። ይሄ ክምችት ክፍላችንን ይዞታል፣ ከክምችት ክፍላችን አውጣ ምናምን እንደምንለው ማለት ነው። ገብቶሻል? ፎር ላስት ትዌልቭ ይርስ ይሄ ነገር ከሌለ ቢያንስ ግን በእነዚህ አስራ ሁለት ዓመታት ውስጥ የማንቸስተር ሲቲ ኃያልነት የማንቸስተር ሲቲ ጉብዝና የማንቸስተር ሲቲ የሆነ ነገር የማሳካት የተሻለ አቅም ላይ መገኘት አንድ ምክንያት ነው። ዘንድሮ ሁለቱም ሲያሽቆለቁሉ፣ ማንቸስተር ዩናይትድ ሲብስበት፣ ማንቸስተር ሲቲ ደግሞ ያለ ልማዱ ከፍተኛ የሚባል ችግር ውስጥ ሲወድቅ ምክንያት አለን ወይ ይህንን ጨዋታ የምንጓጓበት ይህንን ጨዋታ ትልቅ ብለን የምንጠራበት ነው። ይህ ነው ጥያቄው። አሁን ተብራርቶ ሲቀርብ እንዲህ ያለ ጥያቄ ያላቸው ሰዎች አሉ። እንዲህ ያለውን ጥያቄ፣ የእነሱን ጥያቄ ልክ ነው፣ ቆንጆ ጥያቄ ነው። ግን ደግሞ የመርሲሳይድ ደርቢ አይነት ፋይዳ የሰሜን ለንደን ደርቢ አይነት ፋይዳ የኤል ክላሲኮ አይነት ፋይዳ እኔ ለእኔ አለው። አሁን ይሄ የሌሎች ነው አላልኩሽም፣ ቅድም ለእኔ አንቺ ባልሽው ነው በአብዛኛው ምስማማው። ለምን ያልሽኝ እንደሆነ አምናም ማንቸስተር ዩናይትድ የዋንጫ ተፎካካሪ አልነበረም። አምናም ማንቸስተር ዩናይትድ የውድድር አመቱ ሲያበቃ አስራ አራት ጨዋታ ተሸንፎ እየጨረሰ ዝቅ ያለ ውጤት ያስመዘገበ ቡድን ነበረ። አምና ማንችስተር ዩናይትድ ስምንተኛ ደረጃን ይዞ ነው የጨረሰው። ስለዚህ ሲቲ ለዋንጫ ይፎካከር ነበር፣ ማንችስተር ዩናይትድ ደግሞ ተቸግሮ ከችግሮ ስለመውጣት ስላለመውጣት፣ በሰቀቀን ነገሮችን ያስብ የነበረበት ጊዜ ነው። ግን አምና የማንችስተር ደርቢ በማንችስተር ዩናይትድ በኩል ይታዩ የነበሩት ማንችስተር ሲቲን የፌካፑን ፋይናሉ ሰጁ ለምሳሌ ወዜ ማንችስተር ደርቢ እኮ በዌምብሌ ስቴዲየም ማንችስተር ዩናይትድ ያሸነፈው ማንችስተር ዩናይትድ በጣም አሪፍ ፐርፎርም ስላረገ ነው። ለኤሪክ ተን ሀግም ተጨማሪ ኮንትራት እንዲፈርሙ የተደረጉት። በዚህ የውድድር ዓመትም ዩ ማንችስተር ዩናይትድ እንደዚህ ደክሞ ማንችስተር ሲቲ ደህና ነበር በሚባልበት ጊዜ ከማንችስተር ዩናይትድ ጋር ያደረጉትን ጨዋታ ማንችስተር ዩናይትድ እንዴት ያለ እንቅስቃሴ እንዳሳየ አስብ። ይሄ ምንድን ነው የሚነግረን ነው? አዎ ደክሟል ማንችስተር ዩናይትድ። አዎ ልክ ነው፣ ምንም ጥያቄ የለውም። ግን ለእንደዚህ ያለቀን የሚሰጡት አያጡ እንደዚህ ባለቀን ይዘው የሚመጡት የሆነ ነገር አለ። እና ጥያቄ አይደለ ወይ ሲፈጠር የነበረው? ነበረው ሁሌ። ለምንድን ነው እንደዚህ የማይጫወቱት አይደለ ሲባል የነበረው። እንደ ሁሌ ማንችስተር ዩናይትድ በጣም አሪፍ ሲሆን ከማንችስተር ሲቲ ጋር እንዴ ለምንድን ነው ኤቭሪ ጌም ላይ እንደዚህ የማይጫወቱት ሲባል ሰምተሽ? ይሄንን እኮ ፋኖቹ ብቻ አይደለም ለሚጠይቁት እኮ ወይም የሚዲያ ሰዎች ብቻ እኮ ለሚጠይቁት ወይም ገለልተኛ የምንላቸው ሰዎች ብቻ ለሚጠይቁት ሳምሪ፣ ይሄንን እኮ ራሱ ብሩኖ ፈርናንዴዝ እኮ ጠይቆታል። ለኳስችን ይዛ ለሱ እሱ ብሩኖ ፈርናንዴዝ ለምንድን ነው በእያንዳንዱ ጨዋታ ላይ እንደዚህ መሆን ያልቻልነው? አለ ከማ ጋራ ሲጫወት፣ ከሲቲ ጋራ ሲጫወት፣ ከማ ጋራ ሲጫወት፣ ከሊቨርፑል ጋራ ሲጫወት ማንችስተር ዩናይትድ በጣም አሪፍ ሆነና ይሄ ነው በቃ ይህንን ማንችስተር ዩናይትድ እኮ ነው የዩናይትድ ደጋፊዎች ማየት የሚፈልጉት ምናምን ምናምን ሲባል ጥያቄ ነው ያለኝ አለ እሱ ለዛ ነው ደጋፊው የሚጠይቀውን ጥያቄ አንበሉም የቡድኑ ወሳኝ ተጫዋች የሆነውን ብሩኖ ፈርናንዴዝም ሲጠይቅ ስትሰሚው ለምንድን ነው በዚህ ጨዋታ ታዲያ ተስፋ የምቆርጠውን ይሄ ማለት በሌሎች ጨዋታዎች ላይ የቀዘቀዘው ማንቸስተር ዩናይትድ የደከመው ማንቸስተር ዩናይትድ፣ እንዲህ ባለ የደርቢ ጨዋታ ላይ ግን ተጫዋቾቹ ስቲል ዴይ ጊቭ ሞር ተስፋ የምትቆርጭበት አይደለም። አስራ ሶስተኝነትን ወደ አስራ ሁለተኝነት ወይ ወደ አስራ አንደኝነት ከፍ ስለሚያደርግ አይደለም። ኦፍኮርስ ደግሞ ማንቸስተር ሲቲ በአውሮፓ ቻምፒዮንስ ሊግ በመግባት ባለመግባት እድሉን የሚሞክርበት ለማንቸስተር ሲቲ ፋይዳል ትርጉማል። ምክንያቱም ማንቸስተር ሲቲ በጋርዲዮላ በኩል የነገረን ነገር ምንድን ነው? ኤፌ ካፕንም እንደ ትልቅ እንድናየው አይደል? እሱን ማሸነፍ እንችላለን እሱን ልናሸንፍ እናሸንፋለን አለ። የኤፌ ካፕ ድል ትልቅ ነው አለ። በነገራችን ላይ እንትና ወጥቶ፣ በርናንዶ ሲልቫ ወጥቶ በኤፌ ካፕ የሚመዘገብ ውጤት የተበላሸውን የውድድር ዓመታችንን አቃ ነው አለ። እኔ ያልኩትን ነው ያለው እሱ። እኔ ማንቸስተር ሲቲ ኤፌ ካፕ ዋንጫን ስለበላ አይ ሲዝናቸው ደህና ነው ምናምን ልል አልችልም። ሲልቫም እንደዛ ነው ያለው። ግን ለኤፍ ኤ ካፕ ያን ያህል ትርጉም ለመስጠት የሚፍጨረጨር ሰው ከሆነ በፕሪሚየር ሊግ በሚያስመዘግበው ውጤት የአውሮፓ ቻምፒዮንስ ሊግ ላይ የሚሳተፍ መሆኑን ካላረጋገጠ በጣም ትልቅ ውድቀት ነው ለማንችስተር ሲቲ። ማንችስተር ሲቲ በዚህ ሁሉ ስብስብ፣ በጋርዲዮላ እየሰለጠነ በሚቀጥለው የውድድር ዓመት ቻምፒዮንስ ሊግ ሳይገባ ቢቀር ገብቶሻል ሀው ፔንፉል ሊሆን እንደሚችል ዩሮፓ ሊግ ላይ ማንሲቲን ብታየው የዘመን አልፎ በጣም ከበዛ ጉብዝና በኋላ እንደሚያጋጥም አይነት ዲክላይን ማድረግ አድርጌ አልወስደውም። ይሄ ዚስ አን አብሶሊት ፌልየር ነው ብዬ ነው ወስደው እኔ። በቃ ይህም ከፍተኛ ወድቀት የሚሆነ ሊወድቁ ባልተገባ ጊዜ ስለመጣ ማለት ነው። ያ እኮ ቢወድቅ ቢያቀተው እኮ ፈርጉሰንን አቶን ስርአቱ ተዛብቶ ብዙ ነገሮች ተመሰቃቅለውበት ነው ነገሮቹን ያከናወነበት መንገ አካሄድ ብልሽትሽት ስላለበት ነው ምናምን ትያለሽ። ያሳምንሽም አያሳመንሽም። ፖስት ፈርጊ ስለሆነ የማንቸስተር ዩናይትድ ህይወት የተዘበራረቀው ከሰውየው ከቡድኑ መለየት ጋር ልታያዥ ትቻለሽ። ጋር እንዲሆ ያለ እነዚህ ሁሉ ተጫዋቾች እያሉ ማንቸስተር ሲቲ ከአንደኛ እስከ አምስተኛ ያለውን ደረጃ መያዝ ሳይችል ቀርቶ ወደ ቻምፒዮንስ ሊግ ካልገባ ምንድን እንደ ቀላል አይደለም የሚሆነው ይሄ አክሰብት ለማድረግ የሚከብድ ነገር አለ። የእርገን ክሎፕ የገጠማቸው ቢሆንም ቬንገር የገጠማቸው ምናምን ቢሆንም ጋርዲዮላ ይገጥመዋል ብዬ አላምንም ነበር እኔ የእውነት ለመናገር ። አሁንም ይገጥመዋል ብዬ አላምንም። ቀሪዎቹ ስምንት ጨዋታዎች ከዚህ አንጻር ለሲቲ በጣም ወሳኞች ናቸው። ለሲቲ ፋይዳ የሌለው አድርገን እንዳንወስደው። ለማንቸስተር ዩናይትድ ግን ደግሞ ቅድም እንዳልኩች ነው እስታሁንም ቢሆን ራልፍ ራኝክ በዩ ኦሌጎና ሶልሻ በዩ አሁን ያለውን ሰው በዩ ከዚህ በፊት የነበረውንም ሰው እየበዩ ቴንሃግን ሲቲ ሲሆን አርሰናል ሲሆን ሊቨርፑል ሲሆን የሚሰጡት አያጡ ማይገር አትከስሩ ወይን ጨዋታታችሁ፣ በእርግጠኝነት በጭራሽ አትከስ ወይን ጨዋታታችሁ አትከስሩ። ለነዛ ሰዎች ነው ጥያቄያችሁ አሪፍ ነው። ይህንን እሰራዋለሁ አይ ልክ ነው። ይሄኛው አስተያየት የሚሰጠው በብዙ ሰዎች ዘንድ ነው፣ ግን የማንችስተር ዩናይትድን ጉዳይ በተመለከተ እንደተነሳ አሁን እንደተነሳው ነው። በጣም በትልልቅ ጨዋታዎች ላይ የሚያሳየው ነገር ትልቅ ነው እና ለምንድን ነው በሌሎቹ ጨዋታዎች ላይ መድገም ያልቻለው የሚለው የብዙ ሰዎች ጥያቄ ነው። ስለዚህ ያንን ከዚህ በፊት በዚህኛው የውድድር አመት ትልልቆቹን ክለቦች ሲገጥም ያሳየንን ብቃት እዚህኛው ጨዋታ ላይ ይዞ ይመጣል የሚል ተስፋና ጥበቃ ብናደርግ ስህተት ይሆናል ብዬ አላስብም። እኔ ማንችስተር ሲቲም ቢሆን ቅድም እንደተባለው ለእሱ ፋይዳ ያለው ጨዋታ ስለሆነ፣ በዛ ልክ ነገሮቹ ታይተው ጥሩ ፍክክር የሚደረግበት ጨዋታ ነው የሚሆነው በውድድር አመቱ መጨረሻ አካባቢ ላይ እንደዚሁም ደግሞ ሁለቱም ጥሩ የውድድር አመት ባላሳለፉበት ጊዜ ላይ የመጣ ጨዋታ ቢሆን ግን ለተመልካች ለመከታተል ይህንን ጨዋታ በጣም ትልቅ ምክንያት ይኖረዋል ብዬ ነው የምገምተውና በጨዋታው ዙሪያ ላይ ግን እሁድ አስራ ሁለት ሰዓት ተኩል ስለሆነ የሚደረገው፣ በቀጣይ በደንብ የተለያዩ ሀሳቦችን ለማንሳት እንሞክራለን። ከዛ ውጭ ግን ጋር ናቸው ላይ የሚሰጡትን አስተያየቶች ደግሞ ሰፋ ብሎ አይቻቸዋለሁ። ምንድን ነው የጋርናቸው ጉዳይ? ምክንያቱም ከኖቲንግሃም ፎረስት ጋር በነበረው ጨዋታ ላይ ብዙ የማንቸስተር ዩናይትድ ደጋፊዎች ድጋሜ ተበሳጭቶበታል በውሳኔዎቹ ማለት ነው። እና በዚህ ጉዳይ ላይ ደግሞ በቀጣይ ጨዋታዎች ላይ አሞሪም ምን ሊወስኑ ይችላሉ የሚል አንድ ጥያቄም ተነስቶ ሰዎች ሲነጋገሩበት ነበረ። ለማንኛውም በጋርናቸው በኩል ኖቲንግሃም ፎረስት በጣም ጠንካራ መከላከል ያደረገበት ጨዋታ ነው እና ጋር ናቸው በዚህ ጨዋታ ላይ አምስት ወይንም ደግሞ ስድስት የሚሆኑ ሙከራዎችን አድርጓል። ግን የአንዳንዶቹ ምንም ይሄ እዚህ ግባ የሚባል ወይንም ጥሩ ሙከራ ልትላቸው የምችላቸው አይደሉም። ብቻ ጥሩ እድል የመፍጠር ወይንም ኦን ታርጌት የምትላቸው አይደሉም። ለምን ሞከረው ብለ ራሱ የምጠይቃቸው ጥያቄዎች ናቸው አንዳንዶቹ ለዶርጉ

የመወሰን ችግር አለበት። እኔ የልጁ ወይም አሌሃንድሮ ጋርናቾ ላይ ያለኝ ስሜት የሻከረው በቃ ያኔ ነው ጎል አግብቶ ሰለብሬት አላረግም ያለ ጊዜ። ይሄ የአእምሮ ብስለት ላይ በጣም ብዙ ነገር መስራት አለበት የሚል ነገር አለ እና በቀደምለት እንትና እየተጠየቁ አይቼ ነበረ፣ ፍቅሬ ቶሎሳ እየተጠየቁ አጭሬ ግጥሞቻቸውን በተመለከተ አጭሬውን እንደገና አሳጠርኩት። አረክ አጭሬ ግጥሞች አሏቸው፣ ፍቅሬ ቶሎሳና አጭሬዎቹ እንደገና ኳጠሩ አሉ። እሳቸው ራሳቸው ያሉትን ነው። እናቆም ነገር እና ርዕሱ እብሪት የሚል ነው። የአጭሬ አጭሬ እና እብሪት ርዕሱ ነው። እብሪት ክብሪት። ፍቺውን ራሳቸው ድረሱበት ብለዋል። እንዴት ነበር መጀመሪያ? ታቀው ነበር እብሪት የሚለው ከማጠሩ በፊት እብሪት ክብሪት ሁለት ስነኝ ነው። አጭሬውን ድጋሜ ያሳጠርኩት አይደለም፣ ሌላ ነው። እኔ ያኛውን ነበር በብዛት ማቀው ወራረዳለሁ የሚለው በሦስት በአንድ ሚሊዮን ብር ነው ሆኖ እብሪት ክብሪት ግጥሞ አለቀ ማለት ነው። እና ጋርናቾ ጋር እብሪት ያለ ይመስለኛል። ጋርናቾ ላይ አለ፣ ግን ጥሩ ነገር ብዬ የማስበው ቶሎ ይታረማል። ጋርናቾ እኔ ደግሞ የሚታረም አይመስለኝም። ይቅርታ ጋርናቾ መለሳለስ ስላሳየ ነው። አሞሪም ራሱ ወደ ሜዳ የመለሱት ጥፋቱ ስለገባው ይቅርታ ስለጠየቀ ብለን እኮ ስናነሳ ነበር። ከራሽፎርድ ጋር ያለውን ልዩነት ባነሳንበት ጊዜ እንደዚህ አይነት ነጥቦች ማንሳታችንን አስታውሳለሁ። ግን ጋርናቾ ሳይኖር ሜዳ ሳይገባ ደጋፊዎች ለምንድን ነው ጋር ናቸውን ወደ ሜዳ አሞሪ የማያስገባው ወይም አይጠቀምበት ብሎ እኮ ይጠይቃሉ። ሲገባ ደግሞ እንደምታየው ነው ባይገባ ይሻላል የሚል ጥያቄ ይነሳል። እና በጣም የተዘበራረቀ የውድድር አመት ነው ያሳለፈው። ጋርናቾ እስካሁን ድረስ ሀያ ዘጠኝ ጨዋታዎችን አድርጓል በዚህ የውድድር አመት እና የፈጠራቸው እድሎች ደግሞ ሀያ ስድስት ናቸው። አራት ጎል አስቆጥሯል፣ አንድ አሲስት አድርጓል። ወደ ጎል የሞከራቸው ኳሶች ሀያ ስድስት ናቸው እና የጋርናቾ የውድድር አመት እና እሱ የመሰለፍ ያለመሰለፍ ጉዳይ ላይ ብዙ ጥያቄ እየተነሳ ስለሆነ ለአሞሪም ፈታኝ ሊሆንባቸው ይችላል የሚሉ አንዳንድ አስተያየቶችም እንደነበሩ ማንሳት ይኖርብናል። አድማጮቻችን አብራችሁን ሆናችሁ ፕሮግራማችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።